ተመሄዶ ኮብልስቶኖች ላይ ጭንቅላቱ በጣም ተጎዳ። በዓል ጊዜ ነው እና አርሲ በቆጂ ውስጥ ነው። በቡድን ይደራጃሉ። በዓል ሲኖር የምትጥለው ነገር አለ። ገንዘብ አንድ ጊዜ እንትን ከምትለው አስቀድመ ገንዘብ ትጥላለህ እና ያንን ሰው የሚገዛላቸው ሰው አንድ ሰው ነው። ያው ሰውዬ በዓል ነው። ወረዳው ደግሞ በከብት ንግድ በጣም ይታወቃል። አጎራባች ወረዳዎች ሁሉ ነው የመጡት። ስለዚህ ገበያው በጣም የተሟሟቀ ነው። በተለያዩ እንቁላል ተራ ዶሮ ተራ በግ ተራ ከብት ተራ የምትላቸው ሁሉ በሰዎች ተጨናንቋል። እና ሰውየው ገበያ ሄዶ በሬውን ይገዛል። በሬውን ከገዛ በኋላ ራሱ እየነዳ ከገበያ ያህል ይወጣል እና በሬው ደንበር ሲል ሮጥ ይላል፣ ያዝ ያደርገዋል። ሰውየው ሮጥ ይላል፣ ያዝ ያደርገዋል። ያ ነገር በግርግር እየባዘ የመኪና ጥሩምባ እየተነፋ ምናምን ሲሄድ ፍጥነቱን ሲጨምር ሰውየውን የጎተተው ነው የሚሄደው። ከአቅሙ በላይ ሆነ። ወደ ጥግ የያዘ ሰዎችም እንዳያግዙት በሬው እየተቆጣ ስለሚሄድ የሚወጋቸው ነው ይመስላቸው። ስለዚህ እየሸሹ ሲሄዱ የሸሹ ፍጥነቱን ሲጨምር ሰውየውን ጣለው። ሲጥለው ያ ገመድ ቀጥታ ሰውየው ላይ እየተጠመጠመ ሄደው ኮብልስቶኖች ላይ ጭንቅላቱ በጣም ተጎዳ፣ ሰውነቱ ተጎዳ። ሰዎች የመጨረሻ ሰውየው በጣም መጎዳቱን ሲያው እንደምንም ብለው ከዛፍ ጋር ያስሩትና በሬውን ያድኑታል። ሰውየውን ወዲያው ሆስፒታል ሄደ። ሆስፒታል እንደሄደ ህይወቱ አለፈ። ያ በሬ ለሱ ለለቅሶ ጊዜ፣ ለሀዘኑ ሰዎች ማስተናገጃ ሆኖ ነው የተደረገው እና አብዛኛውን ጊዜ በበዓል ጊዜ የምናደርጋቸው ነገሮች ጥንቃቄ የሚያስፈልጋቸው ነው። ካቴና ሾው ሳምንታዊ ፕሮግራም በአባይ ቲቪ እንዲሁም ደግሞ በካቴና የዩትዩብ ቻናል ይጠብቆል።